ሰላሙ አለይኩም ወረህመቱላህ ወበረካቱ ወደ የተከበራችሁ በየተሰብ እንዴት ናችሁ? ሰላም ናቸው። ወ ከሌጋ ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞችም ክርስቲያኖችም በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ እንትን ቆንጅዬ ደርባባ እህታችንን ዛሬ ይዤላችሁ መጥቻ ያደሩ ዛሬ ሁላችሁም ታውቋታላችሁ። በሶሻል ሚዲያ ላይ በቲክታክ ላይ በጣም ደርባባና ና ዝምተኛ እርግት ያለች ቆንጅዬ የምታምር ዛሬ እንግዲህ ለረጅም ዓመት ሳውዲ አረቢያ ሪያድ ከተማ ነበረች። አሁን በቃኝ ብላ ወደ ሀገር ገብታ ከምትወደውና ከምታፈቅረው እጮኛ ዋጋ እንዲህ በጋብቻ እንዲህ ተሞሽረዋል ማለት ነው። አግብታ ፎቶቿን ቪዲዮቿን ይሄው አገባ መብሩክ በሉኝ ብላ ፎቶና ቪዲዮቿን እየለቀቀችልን ነው። እኛም መብሩክ እንበላት ብዬ ነው ወደ እናንተ ይጀላቸው የመጣ እህቶቼ ብዙ እህቶች ታዋቂ እህቶቻችን ወደ ሀገር እየገቡ እያገቡ ነው። ኪያን ኪያ ይራየዋል፣ ሁላችንም እናውቃት። ኪያን ሁላችንም እናውቃት ያለን በሶሻል ሚዲያ ቲክታክ ላይ አገር ገብታለች። እዚህ ሀገር ነው እንግዲህ ቀለበት አድርጋ ጨራርሳ ወደ ሀገር የገባችው። የተጣራ ወሬ ይሁን ምን ይሁን አላውቅም፣ ኮሜንት ላይ ነው ያነበብኩት። ባለቤቷ አሜሪካን ነው ወደ አሜሪካ ልትሄድ ነው ፕሮሰስ እየጨረሰላት ነው የሚባለው ወሬን የሰማሁት ያድርግላት ያድርግላት ለሰዎች መልካም ነገር ተመኙ የሰው ደስታ እናንተን ሊያበሳጫችሁ አይገባም እህቶቼ ብዙ እህቶች ስላሉ ነው በሰው ህይወት የሚቀኑ እህቶች አሉ ያ የነሱ የነሱ እድል የነሱ ቻንስ የነሱ ህይወት ነው ለኛም ደግሞ ፈጣሪ አለን። ጥሩ ነገር ስትመኙ ከነኛ የበለጠውን ነገር ፈጣሪ ይሰጣችኋል። ጥሩ ነገር ተመኙ። አትበሳጩ። በሰው ህይወት አትበሳጩ እህቶች፣ የትም አያደርስም። ይህንን እንደዚ አይነት ልብ ያላቸው እህቶች ፈጣሪ ልባችሁን ያስተካክልላችሁ ብዬ ነው የሚለው። እህቶቼ፣ ጥሩ ነገር መመኘት ጥሩ ነው። አረብ ሀገር ላሉት እህቶቼ ለሁሉም፣ ማለት ለሙስሊም፣ ለክርስቲያን፣ ለሁሉም ኢትዮጵያኖች ይገባችኋል። ጥሩ ነገር ማለት ነው፣ ይገባናል። የሳረብ ሀገር አይደለሁም። ይገባናል የተሻለው ኑሮ ይስጠን፣ በቃችሁ ብሎ የማታ እንጀራ ይስጠን እህቶቼ ማለት ነው። ስደት በጣም አስከፊ ነው። ስደት በጣም አስቀያሚ ነው። የእውነት ነው የምላችሁ። በቆይን ቁጥር ስደት ላይ ብዙ ነገሮችን ነው የምናጣው። በተለይ ትዳር ያላችሁ ጓደኛ ያላችሁ ልጆች እውነት ነው የምላችሁ ያንን ነገር ነው የምታጡት፣ የምትወዱትን ነገር ታጣላችሁ። ትንሽ ትንሽ ልስራ ትንሽ ልስራ። እናቶቻችን አባቶቻችን ሰርተውን አይደለም አደለም ሚስቶቻቸው ልጆቻቸውን የሚያስተዳድሩት። በእኛ ዘመን ደግሞ የአረብ ሀገር የምንመጣ እህቶች ቤት ሰርተን ቤት ሰራን ስንል ባልክ ሀገር ተቀምጦ ቤት ሰራን ስንል የቤት እቃ ቢያንስ እንኳን ሴቷ ማለት ነው ቤት ሰርታ እሱ የቤት እቃ ማሟላት ነበረበት። ቤቴን ሰራው ጨረስ ስትል የቤት እቃ ታሟላነች። ድንገት እሱ አግብቶ በቤታ ውስጥ ቁጭ ይላል። በቃ እሷ ያው ብስቁልቁል ብላ ወይ ታብዳነች ወይ የሆነ ነገር ይፈጠራል። በቃ ይሄ ነው የአብዛኛው ሰው ህይወት፣ ይሄ ነው እያየን ነው። ሚዲያ ላይ ማለት ነው ሲያለቅሱ፣ ብዙ ነገሮችን እያየን ነው። እና እህቶቼ የምትወዱ ሰው የምታፈቅሩ ሰው ካለ ጊዜያችሁን አታጥፉ፣ ጊዜያችሁን አታጥፉ። ግቡ ወደ ሀገር። ህይወት በጣም አጭር ናት። አረብ ሀገር ላይ ምን ያህል ብንለፋ፣ ከቤት ከቤት ያለፈ ነገር የለም። ከቤት ያለፈ ነገር የለም። በቃ ቤት ሰርተን የተወሰነ እቃ ሟልተን ለእጅ ላይ እንኳን መስሪያ የሌላቸው ልጆች አሉ። እሱንም ከስንት አንድ ሰው ቤት የሚሰራው ማለት ነው። ይሄ እንዳትረሱ ልጆቼ እና ጊዜያችሁን አታባክ ብዬ ነው ምለው። ወደ ሀገር ግቡ። ህይወት በጣም አጭር ናት። በዚህ ሳምንት ውስጥ ሶስት ልጆችን አተናል። አንዷ ከባህሬን፣ አንዷ ቤሩት፣ አንዷ ደግሞ ኳታር ከአስር ዓመት በላይ የተቀመጡ ወቶችንም በዚህ ሳምንት ውስጥ ብቻ በአንድ ሳምንት ውስጥ ዛሬ ነገር እንሄዳለን ያለው እያሉ አንደኛዋ ልጅ አላት። የሁለቶቹን ግን አልሰማውም። እቃቸው የአንደኛዋ እቃ ለቤተሰቦቿ ተልኳል። ያበደረችውን እንኳን ለጓደኛ ያበደረቻትን ብር እንኳን ሳትቀበል ነው ያንን ብር እንኳን ለተበደረችውን ብድር እንኳን ጓደኛ ለቤተሰቦቿ እንኳን ልትልክ አልቻለችም። ለምን ጓደኞቿ ወጥተው ይወቅሷት ነው፣ ብሯ መልሺ፣ ለቤተሰቦቿ ላኪ ለጋንቺ ላይ ምን እንደሚደርስ አታውቂም፣ እያሉ እያስፈራሯት ነው ጓደኞቿ። ተቃዋልከውላታም በአባቷ ስም እንደዚህ አይነት ነገርም አለ። ልጅ ትመጣኔ ሲባል አንዳንድ መልካም ጓደኛ ያለው ሬሳው የሚገባ አለ። ጥሩ ጓደኛ ያላቸው ልጆች ሬሳቸውን ብራዋተው ሬሳቸው የሚገቡ እህቶች አለ። የአንዳንዶቹ ደግሞ እዙ የቀራ አለ። ቤተሰብ የሌለው ጓደኛ የሌለው እዙ የቀራ አለ እና ከዚህ ነገር ፈጣሪ ይጠብቀን። ጊዜያችሁን እባካችሁን እባካችሁን በአግባቡ ተጠቀሙ እህቶቼ። ወላሂ ነው የምላችሁ። እኔያውም ማለት ነው በይሰርች የጨረሱ ስል እያመመኝ ነው፣ ጤና የለኝም፣ ግን አልሐምዱሊላ። ያው አሁን ሊሄድ ስለሆነ ያችን ቀን ራሱን አፍቄተ ነው። ወላይ ከዚህ እግሬ የምትወጣበት ቀን ማለት ነው እና እርዚቅ በፈጣሪ እጅ ነው በአላህ እጅ ነው። አይዟችሁ ሰው እንደሚኖረው ሀገራችን ላይ እንኖራለን እድሜና ጤና ይስጠን እንጂ ማለት ነው። እድሜና ጤና ይስጠን እንጂ ሀገር ለመኖር ምንም የሚከብደው ነገር የለም። ምንም አይከብድም። በቃ ይምር ነው ምላችሁ እና ይህን ይመስላል እንግዲህ። እነኝህን ታዋቂ እህቶቻችንን ዛህርዬ በጣም በጣም ወዳትና ማከብራት ምርጥ ልጅ ናት። ኪያም እንደዛው ማለት ነው፣ ደርባባ ዛሬ። እንኳን ደስ ያለሽ በድጋሚ መብሩክ ብያ ነው። ውለዱ ክበዱ ሁላችሁም እስኪ መርቋቸው ብዬ ነው የምለው። ብዙ እንግዲህ እህቶቻችን አገር ገብተው ጥፍት ብለዋል። አሉ እንዴ እነኚህ ልጆች ስንል አሉ። ገብተው ያረገዙም የወለዱም አሉ። እኔ እንኳን የማውቃቸው ልጆች ማለት ነው እንግዲህ መሬምን ያው ቤት ምናምን በመሸጥ ዝ ኒቃብስት ናት። ብዙም ላታቋት ትችላላችሁ እንጂ ማለት ነው። እሷም ሀገር ገብታ ዩቱበር ናት። ቲክቶክ ላይም ቤቶቹ ምናምን ነገር ትለቃለች አገር ገብታ ይዋል አልহামዱሊላ ዛሬ የሰባት ቱርና የሰባት ቱር ነፍሰ ጡርናት እላቸው ኢንሻአላ ከሁለት ወር በኋላ ልጇን ተጣቀፋንች ማለት ነው መስከረም ላይ ነው የገባቸው እንደገባች ነው እንግዲህ ያረገዘችው ሳንካም ባል ባልነበራት እሄን ይመስላላችሁ አይደው እህቶቼ በቃ ሀገራችንን ሰላም ያድርግልን ሀገራችንን ሰላም ያድርግልን እንግዲህ ተጋባችሁ እህቶች ደግሞ በሰላም በፍቅር የምትኖሩ ያድርጋችሁ፣ ሁሉ አለ፣ የታመመም የሚድን ጤናችሁን ይመልስላችሁ። እኛም በአገራችን ገብተን በቃ ፏ ብለን እንዳሰብነው ሳይሆን እኔ አሁን እፈራለሁ። ገብታችሁን በጣም ነው የምፈራው። ግን ያው ምንም ማድረግ አይቻልም። ባለ ነገር ተጣጥቼ እንድኖር የፈጣሪን እገዛ ነው የምለምነው ቤተሰቦቼ በቃ ይሄን ይመስላል። ኢንሻአላህ እንግዲህ ልጅ እየፈለኩ ነው። በዛ አጋጣሚ ሰዎች ሊሰለቻቸው ይችላል። ይዛ ሀገር ላይ ሰው ስለማላቅ ነው። ልጅ ፈልጉልኝ። ይሄን ቪዲዮ እስከመጨረሻ አምታውት። ሪያድ ከተማ ነኝ ያለሁት። ልጅ ፈልጉልኝ። ወደ ሀገር የሚልክ ሰው ካለ አገናኝ ብዬ ላችኋለሁ ነው። ይሄን ይመስላል። ላይክ እያረጋችሁ የፍቅር ታሪክ የጀመርኩት የፍቅር ታሪክ አለ ለምን ድነው ላይክ የማታረጉት? ላይክ አድርጎቶቼ ማለት ነው። እናንተ አበረታቱኝ። ላይክ ማድረጋችሁ ለኔ ብርታት ነው። ሌላ ነገር ምንም የለውም። ላይክ ሲኖር ደስ ይለኛል። ወላሂ ደስ ነው የሚለኝ እና አስደስቱኝ ብዬ ነው የምላችሁ። በቃ ይሄን ይመስላል። ሰላም ዋሉልኝ ቶቼ፣ በጣም ነው ማመሰግነው ሁላችሁም። በእያላችሁበት ሰላማችሁ ብዝት ይበልኝ፣ ጤናችሁን